ችን የመሰለች ቆንጆ ሰው ብሄድ ሰው ይተካል። ምንም አዲስ ነገር የለም። የረከሰው ሄደ የከበረው መጣ። ይሄ አጭር ነገር ከዚህ በኋላ እዚ ጋ አወጣለሁ። እንደ በጣም አፈላሽ ዝም አልኩ። በጣም ፈራሁሽ

ረቃት እሺ አንድ ነገር ንገርሽ። እንደዚህ ያዙ ይልቀቁኝ፣ አያስፈልግም። ምን እንደላክሽ እኔ ታውቂያለሽ። ባይ ዘ ወይ የላኩልሽን ፎቶ ለምን እንደሆነ ታውቂያለሽ። እንደዚህ ደስተኛ መሆን እንደሚችል ዳኒ ማወቅ ስላለብሽ

ዳኒ በጣም ብዙ ነገር ነበረ። በጣም በትንሽ ነገር እና ለጊዜው ስሜት ብላ የማይሆን ነገር ውስጥ እሷን የማትክተታት አንተ የማትክበው አንቺ ነው።

አውያትበጣም ያበዛሽው፣ አልገባኝም። የምትፈልጊውን ጠይቅ። በቃ አንቺ ጋር ሆኜ ደስተኛ እንዲሆን አላረግሽኝም። ከሌላ ሰው ጋር ሆኜ ደስተኛ እንዲሆን ተይኝ። እማታምኝበትን እማታተማኝበትን፣ በዚሁ ሁሉም አለሽ። እሺ እንሙኝ፣ እኔ ይፈቃኛል። ከዚህ በኋላ እህልም ምናምን የምትይው ነገር አላዳምጥም። በቃ አልጠብቅሽም። አንድ ደቂቃ አልጠብቅሽም። ዘግቼዋለሁ። መጠበቅ አይደለም

ድግስ ደግሽ በቃ ጓደኞችን ታርቺ ቤተሰቦችን አስበቂ፣ ሁሉም ነገር ብዬ ማለት ነው። አንቺን ቀለበት አረግልሽ ተንበረከልሽ። ምክንያቱም ይህ ሁሉ አመት ብዙ ነገሮችን ከኔ ይጠበቃሉ፣ ገባሽ አለ። ብዙ ነገር ለማስተካከል ሞክሬ፣ ቀለበት አረግልሽ፣ ያንን ቀለበት አልቀበልም፣ አልፈልገም አልሽ። ብዙ ህልም አለሽ፣ ብዙ ማሳካት ያለብሽ ነገር አለ። አሁን ደግሞ በህይወት ኔ ተዳርዥ መኖር ፈልጋል፣ ሊተረጋገው ትፈልጋለ። ስለዚህ

አንቺ ትተሽም ቢሄድሽበት ሰዓት ላይ ያለመኖሩ እንኳን ፍላጎት ሲሆን ከጎን የነበሩ ጓደኞች ናቸው። አንቺ ስለእኔ መውጣት ስለእኔ ነገሮችን ለማድረግ ስለመሞከር ምንም የምታውቂው ነገር የለም። እነሱ ግን ቢያንስ ሳምንት ሳምንት አዘዝ ነው ብዙ ነገር ለማድረግ መሞክር ከጎን እየሆኑ በተራም ተራም እያደ ጠበቁ ጓደኞች ናቸው እንደማፈልጊ ሳይሆን።

አልችልም። ከዚህ በኋላ ካንቺ ጋር ብቻዬን ማውራት፣ ከሰው ጋር ነኝ። ቀለበት አድርጌያለሁ፣ ባለ ትዳር ነኝ። ነገር አለ እመኝ። ከዚህ በፊት ይሄ አዲስ ቀለበት ነው አዲስ ሕይወት ነው። በቃ ምን የትም የትም ሰላም አሰጪኝ

ትቸሻለሁ ለበቃ ጀምር ያለው ታይኝ በቃ አውቀን ይሄን የምታደርገው እኔ እንደዚህ አይነት ስሜት እንደሚሰማኝ ነው። ማውራት በዚህ ያለው ያሰፈሰፈሽ፣ የት ነበርሽ? እንደዛ ውሻ አርገሽ ልጅ ስትሄጅ የት ነበርሽ? ምን ታየሽ? ዛሬ እንኳን ደስ አለሽ። የፈለግሽው የኔ መዋረድ፣ የኔ ሰዎች እንዲስቁብኝ ምናምን። ዳኒ ቀለበል ያደርግላት፣ ተንበክ እኮ አልም ቢያለችው በተባለ በቃ አልም አላት። ተዋት፣ ምና በቃ ተውኩሽ እኮ ፅጌ። እንደ አንቺ ልምሽን ኑሪ፣ እኔን መልሼ ልኑር። ተይኝ፣ ተይኝ። ነበረ በጣም ብዙ ተስፋ ብዙ ነገር ታደርጋለሽ። ልቀቂኝ። ዳኒ ይኸውልህ። እኔ እናንተ ብንጋባ ብንጣላ ምንም ነገር ቢፈጠር እኔ እናንተ ጋብቻለሁ ማለቅ ያለብ እሱ አይመለከተውም። እናንተ ሁላችሁ ምንድን የምትነካ ልጅ አይደለችም። በጣም ብዙ ዋጋ የተከፈለላት ልጅ ናት። በጣም ደግሞ ፍቅርን የፍቅርን ልክ የምታውቅ ሴት ናት። ይሄ እንዳንቺ ዲስሪስፔክት አድርጎ መሄድ አይደለም። ልክ ልክ ታውቂያለሽ። በጣም በስነ ስርዓት የተሞላ ልክ የምታውቅ ሴት ናት። ስለዚህ ከህይወቱ ውጭ ነው። አጭር አማርኛ ነው። ማንም ማንም እምባ ጨርሰናል። ሰምተሽኛል አይደለ? በቃ በቃ እንደዚህ ለአንቺ የሚፈስም በአንድ ጠብ ታምባ የለም። በቃ ልጁ በጣም የሞቀት እዳር ላይ ነው። እንደምትፈልጊው አይፈልግሽም። እኔ ይኸውልሽ እችኔ መሰለች ውብ እየከለልካት ነው። እችኔ መሰለች ተመልከቻት። እችኔ መሰለች ቆንጆ። ሰው ብሄድ ሰው ይተካል። ምንም አዲስ ነገር የለም። የረከሰው ሄደን የከበረው መጣ። ይሄን አጭር ነገር ከዚህ በኋላ እዚህ ጋር እወጣለሁ በይ እና እንዲያንስሽ ነው እንደ እምባ አይማፈርጥሽ

አንድ ይቅርታ መጥቅ ስለምፈልግ ነው። አንድ ሁላችሁ በጣም ይቅርታ ገባሽ። እሷ የኔን ደስታ ማትፈልግ እያንዳንዱ ነገር ላይ በሕይወቴ እየመጣች እየረበሾች የተፈጠረው ነገር ታቀዋለች። ባህሉ አንድ ስለሆነ ነው። በዚህ ቀንሽ፣ በደስታ ቀንሽ እንደዚህ ነገር እንዲፈጠር ስላደረኩኝ በጣም ይቀርታል። እንደዚህም እንዲፈጠር አንች ስላደረግሽ ሁሌ መጣሽ ህይወት ስለምትረብሹ በጣም ነው ማመሰግነው። ቢያንስ ትንሽ ደቂቃ ደስተኛ ያለው አሁን ሰላም እየሆንኩ የነበርኩበት ሰዓቱ ሰላም ነው። ሰዓት የለንም። በዛ ላይ መድኃኒት እንኳን አጨረሰም የለችም እና ፅጌ፣ ይኸውልሽ ይሄ ልጅ አሁን ደስ ብሎት እያየሽው ማለት ከምትበጠብጭው በቃ ና ከዚህ በኋላ ወይ ተብሎ ይኸውልሽ፣ አሁን ያለበት ሁኔታ ላይ በቃ ደስተኛ ነው። ልጅ ሙሽራ ደግሞ በዚህ ዲስተር መደረግ የለበትም። ይሄ ፕሮግራሙ ባደረግሽው ደስ ይላል። ይኸውልሽ፣ አከብርሻለሁ በቃ ግን እምትናገር ነገር አለ። ቆይ እንዴ እምትናገር ወይ? እኔ ቆንጆ አላውሪ፣ በእናትሽ ተናገሪ፣ ችግር የለውም። ማነው ስሟ? ስሟ ፅጌ። እኔ እንኳን ከዚህ በፊት ብዙም አላውቅሽም፣ ግን አሁን በጣም ደስተኛ የሆነ ስለሆነ ዳኒ ባት በጣም እና ኑሯችን እንድንኖር ብታይ ለዛ ነው ብዙ ነገር ያልተናገርኩሽ፣ ብዙም ሰላም ማላቀሽ ነው። እና ከቻልሽ አሁን ብታይ ደስ ይለናል። ዳሚ የመጨረሻ መልስ ነው። ጽጌ እንዳታለቅሽ፣ በእግዚአብሔር እንዳታለቅሽ። ይህን ባማየታችን ጭራሽ ቅርምባ የለም፣ የሚታዘንበት ታይም የለንም። እናት በናትሽ ቪዲዮ እንዳየሁት ስሜታዊ ሆኝ መጥቼ በጣም ያበስሉ በጣም ብዙ ነገሮች ሀገሪት ሊሆን ይችላል። ብዙ ነገሮች ነበሩ፣ ረጅም አመታት በጣም ብዙ ነገሮች አልፈዋል። በእኔም በኩል፣ በአንተ በኩል፣ በጓደኞች ዲስርስፔክት ማስደረግ አንተም ጭምር ዲስረስፔክት ማድረግህ እኔን አንተን ሰላም የሚሰጥህ ከሆነ ስ እኔ ናንተ ብንጣላም እኔ እናንተ ብንታረቅም መሀላችን ማንም ሰው አይኖርም። ከዚህ በኋላ ከዚህ በኋላ ከዚህ በኋላ ምንም አይነት ነገር ከእኔም አይመጣብህም አንተም ወደ እኔ አትመጣም። ተሰማን በጣም ተሰምተናል። በቃ ሰዓት የለንም። ይቺ በቃ ፍቅረ ሸኛት። ሁላችሁም ለሰጣችሁ ግበር፣ ሁላችሁም ለእኔ ላደረጋችሁት ነገር ምን ችግር አለ። ነገት ቅሬታ አላችሁ በመቆይቷ ጆሮችን ያዝ ኧረ ቶቶቶት ስማ ስማ፣ በቃ አሁን በአሪፍ መንፈስ ይቅርታ እሺ። በጣም በእናትሽ በቃ እንደዚህ ይፈጠራል ብለኛ ምንም አላሰብንም። ፍቅራ ወደ ሚ እንደዚህ ሆኛ፣ እያየኸኝ የምርህን ነው? እንደዚህ ሆንክ የምርህን ነው የጠለኸኝ? አይ ነው እኔ ግን የሁሉ ሰው ነው ያገባሁት

ጊዜሽን ተጠቀሚ። እዚህ ድረስ ነበር የምትፈልገኝ? መቼም ቢሆን እንዳትረሳው። እኔ እሷን ነው ከኔ ጋር ዳኒ ስለነበረን ነገር አላመሰግንም። ዘላለሜን ካንተ ጋር ስቃጠል ነው እንጂ የትኛው የትኛው ክብር ነው?

ቆንጆ የራሴን አመመኝ። እግዚአብሔር ምን ከዚች ልጅ ጋር እኔ እንደውም ዛሬ በስነ ስርዓት ነው ያወራሁት። በእውነት ሰው እንዲሰነዝርባት ምናምን ነው የምትፈልገው አልገባኝም። አሁን ይሄ ሁሉ የያዙ ይልቀቁኝ። ምን የእውነት ወደው ፈልገው ነው ወይስ ከሰው ጋር ስላየችው ነው እንደዚህ የምትሆነው ነው። በቃ እኔ እንጃ። በጣም የምትገርሚ ልጅ ነሽ። እግዚአብሔርን እኔ እራሴን በአንቺ ቦታ ስዬ ኢየሱስ እራሴን መቆጣጠር አልችልም። ግን አንቺ በጣም ተመልሶ መጣ። በቦርሷ መታችሁ ሶ መታቸው። አይዞህ። ኧረ በእናትህ አሁን እዚሁ ስላለም ነው። ኢንዌይስ ዛሬ ኤርሚ ታውቃለህ፣ ፍቅረም ታውቃለህ፣ እንትን ታውቃለህ፣ ስልክላት ታውቃላችሁ አይደለም። አውቀን ያደረግነው ይሄን ነገር ምክንያቱም እንዲወጣላት እንድትቆርጥ ስለምንፈልግ እንጂ የሆነ ሌላ እንዲሰማት አይደለም ማድረግ ነው ያደረግነው። ማለቴ ብዙ ነገሮችን ለእኔ ብላችሁ ነው የምታረጓችሁ ነገር ግን አሁን የተደረገው ነገር ልክ አይደለም። እዚህ መጡ ፕሮግራም መበጠጠም እንጂ ሌላ ምንም ነገር ልታደርጋችም ፅጌ ቪዲዮ መላክ ፎቶ መላክ አስፈላጊ አለ ለምን መሰለህ? ይሄን እኮ ሳንማከር ቀርተን አይደለም አንድ ነገር ንገርጋሚ ይሄን ነገር አውቃ በቃ እሷም ተስፋ እንዳታደርግ የራሷን ጊዜ ስጠኝ ስራዎች የመለወጥ ይገባታል በጣም በጣም መልካም ሴት ናት። በሆነት በጣም ስርአቷን ያየሁት በጣም ጨዋ ያሳደጋት መሆኗን ያየሁት እግዚአብሔርን። በእሷ ቦታ ሌላ ሰው ወይኔ ምናምን ሌላ ሰው ቢሆን ራሷ ፅጌ ብትሆን ሌላ ታሪክ ነው የሚፈጠረው። እና ኤኒዌይስ ያንን ነገር ያደረግ ነው እሷ ልቧ አረፍ እንዲል ተቃል በቃ እሷም የራሷን ስራ ምናምን ያው የከፋፈተችውን ዛ ቦታ አስተካክል። እኔ ግን እንደ ሀሳብ እንደ እህትም እንደ ጓደኛ የምነግርህ ምንድን ነው አሁን ከዚህ ወጣ። በጣም እሷም ትንሽ ነርበስ ሆናለች። ሳምናም አስተካከል። ከዛ ግን ጊዜ አትፍች አንዱ ለቀን ሶስት ቀን የሆነ ቦታ በቃ የሆነ ሀገር በቃ ገባ ቻካ ከተማ ውጭ ሪላክስ አድርጋችሁ የሆነ በንጹ መንፈስ በንጹ አመለካከት የሆነ ተስፋ አርጋችሁ እንድትመጡ ነው የምፈልገው ምናልባት ደግሞ ይህን ሙዳችሁና ባለማወቅ ለመልካም ያሰብነው ነገር ለመጥፎ ነገር ሆኖ ከሆነ